እንኳን ደስ ያላችሁ። እንግዲህ የሩታ ሞታ ተሟሞታ እንግዲህ ያው አይታም እያየችም ቢሆን የእናትና የእህቷን ምክር ሰምታ እሺ ብላለች። እሱስ እውነት እሺ ብሎ ያቺን መዥገር ከላዩ ላይ ያላቀቅ ይሆን ወይንስ እሷ መቼም ከህይወት አትወጣም ብሎ በሷ አይጸና ይሆን? የምናየው ይሆናል እንግዲህ አንድ ላይ ማለት ነው። ግን ምንድነው እሱ ለምንድነው ላይክ የማታደርጉት ሰብስክራይብ ሼር የማታደርጉት በእናታችሁ ኮመንት አስቀምጡልኝ ሀሳባችሁ ይጠቅመኛል ነው የምላችሁ። እና እባካችሁ አበረታፊ ማለት ነው የሚፈልገው ብዙ የምናያቸው ዩቲዩበሮች የሚያስቁም፣ የሚገርሙም፣ የሚያስለቅሱም እየሆኑ ነው። እና በዚህ አጋጣሚ ሩታ እንግዲህ ሞታ ተማሙታም ቢሆን ሀሳቧን እናትና እህት አስቀይረዋታል። መጀመሪያውኑም የማንም ወጠጤ ተራ በተራ ለራሱ ስራ ከሚሰራ እሷ ገብት እናተ የእሷ ቤተሰቦች እና የእሱ ቤተሰቦች እንዲሁም ያጋቧቸው ሽማግሌዎች ቢሆኑ ኖሮ ውጥንቅጣቸው ወጥቶ እዚህ ብትንትናቸው ደረጃ ላይ ባልተደራረሱ ነበረ። ብዙዎች በእነሱ የተነሳ ባልተጣሉ፣ ብዙዎች በእነሱ የተነሳ ባልተወቃቀሱ ነበር። ይዘን አሁንም ነው ፀዋ አላባራም። ያች ያቺ ማነች የምትባለው መቅነስ የምትባለው ራሱ አሁን የሆነ መረጃ አለኝ ብላ ደግሞ እንደገና እንዳዲስ እያመጣች ነው እየመጣች ነው። እኔ ልልህ የምንፈልገው ግን በተቻላቸው መጠን ባልና ሚስት እንዳሉት እናትና እህት፣ ትዳር ማለት ዛሬ ዘው ብለሽ ገብተሽበት ነገ ብለሽ የምትወጪው አለ ትዳር ብለው ከመሰረቱ እንኳን ገና ከተጋቡ ማለት ያው በፊትም ተጋብተዋል ቢሆንም ግን በሰርግ ከተጋቡ እንኳን ገና ስድስትና ሰባት ወራቸው ነው። በእንደዚህ አይነት ጊዜ ውስጥ ተለያዩ የሚባል ዜና ሲሰማ ለማንም የሚገርም ነገር ነው። ታዲያ ለዚህ ነው ትዳር ብለን ትዳር ልንይዝ የምንፈልገው የምንጓጓው የሚሉ ብዙዎች ይኖራሉ። እና የእናቷና የእህቷን ምክር ሰምታለች። እንግዲህ ምንም ቢሆን ከእናት እና ከእህት ማንም ባዕድ አይበልጥም ያሳለፉትን ታሪክ ያሳለፉትን የሕይወት ገጠመኝ ሁሉ ነገር ነግሯት ትዳር እንዲያለ የሚያዘው ትዳር እንዲያለ የሚፈታው ደግሞ እልህ በጣም አለባቸው። በነገራችን ላይ ሁሉም ሴቶቹም ወንዶቹም ሚዲያ ላይ የምናያቸው እልህ እኔኔን ትክክል እሱ ትክክል አለ እሱም እኔኔን ትክክል እሷ ትክክል አልችም እራሳቸውን አሸንፈው አንዱ ተሸናፊ ሆኖ አንዱ አሸናፊ ሆኖ እንዲወጣ አይፈልጉም። በቃ እሷ ካሸነፈች እንዴት ታሸንፈኛለች አይነት ነገር የሆነ የሽቅድድሞች አይነት ነው ዩቲዩብ ላይ እየሰሩ ያሉት ማለት ነው። እና እሱም ደግሞ ይህን ሰሞን ጠፍቷል። እንግዲህ ያው በውስጥ ብዙ እየተባለ ነው። በውስጥ ብዙዎች እያናገሩት ነው። እንደ እናትየ እንዳሉት እነሱም ደውለው እንዳወሩት እና እንደሚሄድ እውነት ነው። የእናት ልጁ ሲወለድ ሚስቱን መከራና ስቃይ ዘጠኝ ወር ሙሉ አብሯት ባይኖርምም ከዚህ በኋላ የምታሳልፈውን ደግሞ አብሯት ከእርግዝና በላይ ነው። አሁን ደግሞ ምጥ ላይ እና ልጅ ላይ ልትቸገር የምትችለው እና ይሄን ጊዜ እንኳን አብሯት ቢሆን በጣም ደስ ይላል፣ ለተመልካችም፣ ለትዳራቸውም ለቤተሰብም ደስ ነው የሚለው ምክንያቱም ማንም የማንም ጸብ የሚፈልግ የለም ማለት ነው እና ደስ ብሎናል። ሀሳብሽን በመቀየርሽ። አንተም ብትሆን ደግሞ ሁሌ አትጃጃል ሁ የሰው በህይወት እያስገባክ የመጣ የሄደውን ሁሉ ትክክል ነሽ ምናምን እያልክ ትዳርን የማይገባ ውጥንቅጥ ውስጥ እየከተትክ ለሌሎች አጉል ትምህርት አታስተምር። በቃ ይቅርታ ብትልም አሁንም ደግሞ ይቅርታ በል። ጥፋቱ ትልቅ ጥፋት ያለው አንተ ጋር ነው። እሷ ጋር ምንም አይነት ጥፋት የለም። ጥፋተኛ ሆነህ እንኳን ይቅርታ ስትልህ ነው ነበረ ረግጣት ወደ ቻይና ሀገር ሄድከው ማለት ነው። ከዛ ከመጣ በኋላ ደግሞ ማርክ ደህና ካስማማችሁ በኋላ እንደገና አዲስ አመትን ብጥብጣችሁ ወጣ ማለት ነው። በነገራችን ላይ 2018 ብዙዎች የውንትና እናንትናም እየተለያዩ ነው። አስቂኝ ነገር እኮ ነው። 2018 ማርያምን ማነው አላዛር እና ትንሱ በቃ ተለያይተናል ብለው ደግሞ እነሱም እናቷ ጋር ሄደው የእሱ እናት ጋር ሄደው ብዙ ነገር ተባብለዋል። በነገራችን ላይ በጣም የሚያሳዝን ነገር ነው መገናኘታቸውን ቀለበት ማድረጋቸውን ብቻ ነው የሚያውቁት ዋጋ መክፈላቸውን እዛ ውስጥ ሆኖ ደግሞ ብዙ ነገር መተዋቸውን እና ብዙ ነገር ለሕይወት ብለው መስዋዕት መክፈላቸውን አያውቁትም ማለት ነው። እና ዝም ብለው ይገናኛሉ፣ ዝም ብለው ይፋቀራሉ፣ ዝም ብለው ቃል ይገባባሉ፣ ቀለበት ያደርጋሉ፣ ይጋባሉ። ከዛ በኋላ ደግሞ ሁሉ ነገራቸውን ጠዋት መርካቶ ማታ ተፋቶ ምናምን የሚባል ነገር አለና እንደዛ አይነት ነገር እየሆኑብን ነው ያሉት። የአላዛር እናትና አባት ታርቀዋል። እንግዲህ እግዚአብሔር ይመስገን ስለነሱ ሄር ማነች ሩ ማነች ሐይሚ ሐይሚ ራሷ በነገራችን ላይ አንዳንዴ ምንድን ነው ንግግር አያውቁም ልበል እ ጥፋት በጣም ትልቅ ጥፋት ያለው እሷ ጋር ነው፣ ግን ራሷን እንደ ትክክል አድርጋ ነው እያየች ያለችው። ልክ የወንድሟ ቢጤ ማለት ነው። እንዴ ሴት ስትሆኝ መሸነፍ ግድ አለብሽ። ትልቅ ጥፋት ነው ያጠፋሽው። እሱን አይደለም ተመልካችን እንኳን የሚያስደነግጥ ደብዳቤ እኮ ነው፣ ጽፈሽ አስቀምጠሽ ደብዳቤውን ባንሰማውም ንግግርሽ ተናግረሽ ጥለሽ ስትጠፊ ማለት ነው። እንኳን አይደለም እሱ ከጎንሽ ያለው በሁሉ ቦታ ላይ አብሮሽ የሚገኘው አለ ይቅርና፣ ተመልካች ራሱ ይደነግጣል፣ ቤተሰቦችም ይደነግጣሉ። ስልክ በዛ ላይ ዘግተሻል። ትልቅ ጥፋት አለብሽ። ጥፋተኛ ነኝ እሺ ብሎ ይቅርታ ማለትን በጣም እንዴት እንደሚፈሩት በቃ ተሸናፊነት እንደ ይቅርታ አጥፍቻለሁ የሚባል ነገር እኮ አለ በቃ እንዴ ታሙ በድንጋጤ የሆነ ነገር ቢደርስበት አንቺ ፍለጋ ምንድነው ሲ ምንድነው መናኸሪያ ሲሄድ በዛን ሰዓት ላይ አሁን እንትና አብሮት ባይሆን እራሱ የሚፈጠረውን ነገር አስበሽ። ይሄንን ነው ወደኋላ ዞር ብላችሁ ማሰብ ያለባችሁ ማለት ነው። እና ጥፍቻለኝ በቃ ሽ ይቅርታ የሚባል ትልቅ ነገር እያለ በጥፋት ላይ ጥፋት ስልኩ የኔ ነው መዝጋት እችላለሁ መብቴ ነው የማይባል ታሪክ ማለት ነው። እንደዚህ ደረጃ ላይ መድራረስ የለባችሁም በቃ ከሆነ ሆነ ነው ካልሆነ ደግሞ አልሆነም ነው ማለት ነው አለበለዛ ዝም ብላችሁ የማይሆነ ሀሳብ እንትን እያደረጋችሁ ህይወታችሁንም ለሌላውም የማይሆን ትምህርት አታስተምሩበት በቃ ከሆነ የሆናል ነው ይቅርታ ብለሽ አጥፍተሻል በጣም ትልቅ ጥፋት አጥፍተሻል ይቅርታ እሺ ብለሽ ተመልሰሽ መስማማት ግድ አለብሽ እንጂ እንደገና ደግሞ አሁንም ጥፋትሽን ላለማመን ብለሽ በጥፋት ላይ ጥፋት እየደገምሽ ጥሎ መሄድ ማለት ይሄ ራስን እንትን እንደማድረግ ነው። ምን በመጫወጫው ምንም የምታገኙት ትርፍ የለም። ምንም የምታመጡት ነገር የለም። እና ዝም ብላችሁ የሆነው ያልሆነውን እየተነጋገራችሁ የሚጠቅመውን የማይጠቅመውን ሚዲያ ላይ እየመጣችሁ ይዛችሁ እየመጣችሁ የማይሆንን ከሰላምታ ባትለዋወጡ እና እንደው ሌላ ድራማ ባትፈጥሩ ይሻላችኋል። በቃ የሚያምርባችሁ አንድ ስትሆኑ ነው የሚያምርባችሁ፣ ሰላም ስትፈጥሩ ነው። በቃ በችግር ካለ ችግርሽን ሁሉ ነገር አትደብቂው፣ ማለ ሁሉን ነገር ለሱ ማሳወቅ አለብሽ። ደብቀሽ ብቻሽን የምታመጩ ምንም ነገር የለሽም፣ ወይም እሱም ከአንቺ ደብቆ የሚያመጣው ምንም ነገር የለም። በቃ አንድ እስከሆናችሁ ድረስ ገና የተፈጠረውን ነገር አንድ ምንም ነገር ሙላይ ሳታድሪ በአካል እንኳን ባታገኘው በስልክ የሚባል ነገር አለ። በስልክ ተናግረሽ ያለውን ነገር አስረድተሽ ማሳመን በቃ እንጂ ዝም ብሎ አትረዳኝም ገና ገና አትረዳኝም ብሎ በማለት የማይሆን ድርጊት ማድረግ ይሄ ለተመልካችም ክብር አለመኖር ነው። እኔ ራሴ ክብር አጣሁኝና ለተመልካችን ደግሞ ክብር ማሳጣት አልፈልግም። ስለዚህ ለተመልካችም ክብር ይኑራችሁ፣ ለአብራችሁ ላላችሁትም ሰው ክብር ይኑራችሁ። ሳትከባበሩ ሚዲያ ላይ የመጣችሁ የማይሆን ነገር ላይ እየተወቃቀሳችሁ የማይሆን ነገር አትደራረጉ። አንድ የሆነ ቪዲዮ አይቼ ነበረ ቲክታክ ላይ በጣም እየተመላለሰ ያለ ማለት ነው። ሰው በጣም ጨካኝ ሆናሉ ሆነን ለመናገር በጣም አንዲት ህፃን ልጅን አስራ አንድ ዓመት ሙሉ ዋጋ ከከፈለች በኋላ ከዚህ በኋላ እግዚአብሔርም የለም ከኛ ጋራ እግዚአብሔር አያውቀንም እና ወይ መድኃኒት እጠጥቼ ልሞት ወይም ደግሞ ጥየሽ ልጥፋ ብላ ለአንዲት ህፃን ልጅ ምንም ነገር ማትናገር እምቧን ብቻ እያፈሰሰች በተሰቀለው ሰው እንዴት ጨካኝ ናት! በመብርሃን ስም ማለት እንዴት ለአስራ አንድ ዓመት ልጇ ይሄንን ጥያቄ ታቀርብላታለች? ይሄንን እንዴት ጥላ ብትሄድም ያው እንደሞተች ነው፣ መድኃኒቱን ብትጠጣ ያው እንደሞተች ነው። በቃ ለልጅቷ ማለት ነው አስራ አንድ ዓመት ሙሉ ካሳደገቻት ብዙ መከራ አይታ እዚህ ጋር ካደረሰቻት በኋላ ከአስራ አንድ ዓመት በኋላ ችልጅ ራሷን ካወቀች በኋላ እንዴት ነው እሱ ወይ ጠጥቼ የልሙት ወይንን ምረጭ ልኝ ወይ ጥየሽ ልጥፋ ለማን ነው ጥለሻት የምትጠፊ? አንቺ ቤተሰቦች ሰዎች ከሌሏት ከሌሉሽ፣ እሷስ ማን ጋር እንድትሄድ ነው? ግራ ቢገባት መድኃኒቱም የሚገል ነው፣ ይሄኛውም ሻንጣውን ማስቀምጣ ብትጠፋ በቃ ብቻ ልትኖር ነው ከምትሞት አይኗ እያየህ ኪጂ ያለቻት በአራት ማዕዘን ነው። ፃኗን ቧ የሚፈሰው ጭካኔ ነው። ይሄ ራሱ እውነት ለመናገር ጭካኔ የሚረዳሽ ካጣሽ እርዱኝ ብሎ እኮ አሁን ሰው እንደሆነ የእኛ ህዝብ ለመርዳት ወደኋላ አይልም የሚበላውን በዛው ልክ ሆኖ ማለት ነው። እርዱኝ ብለሽ አንድ ቪዲዮ ከልጅሽ ጋር ዩቲብ ላይ ብትማ ቲክታክ ላይ ብትወጪ ማንም ከመርዳት ወደኋላ አይልም እንዴ። አቃተኝ ደከመኝ። ከዚህ በኋላ ሰው ቤትስ ቢሆን እንደው ሰርተሽ ልጅሽን አታሳድጊኝ። በዚህ እቺ እቺን የመሰለች አንድ ፍሬ ህፃን ልጅ በዚህ በሚያስፈራ ጊዜ ላይ አንዱ የሆነ ነገር ቢያደርጋት አሁን የዘላለም እግር እሳትስ አይሆንብሽም እና አንቺ ሴት ናት ወንድ እንኳን ቢሆን እሺ፣ ሴት የአስራ አንድ አመት የደረሰች ህፃን ልጅ እንደዚህ አይነት ማስፈራራት ምን ታድርግ ታድርግ? እሷ ምን ምታቀው ነገር አላት? እኒህን ያህል ጭካኔ ጭካኔ ነው። እኔ በግሌ የምለው ማለት ነው። እውነት ለመናገር ልጅቷ በጣም ነው ያስለቀሰችኝ፣ በጣም ማለት ነው። ወይ አባቷን አታቀው አባቷ ጋር አትሄድ፣ ወይ እናቷን ምን ትበላት። ጎዳና ብትወጣ፣ ጎዳና ላይ ብትወጣ የሚገጥማትን ታውቀዋለች። ዘመድ የላት፣ ዘመዶቿ ጋር አትሄድ። እኔ እንደውም በቃ የጠበኩትኝ ሳታስበው መድኃኒቱን ልጅቷ በድጋርጋ ተጠጣይ ይሆን ብዬ በቃ ተንሰፍስፌ ነበር እያየወትኝ የነበረው ማለት ነው። መድኃኒቱንም ካሜራ ታቀርባለች፣ ሻንጣውንም ካሜራ ላይ ታቀርባለች። ልጅቷ ሻንጣውንም ታያለች ማነው መድኒቱንም ታየዋለች እ አንቺን ከምትሞቺ እኔም ቁጭ ብዬ አንቺን ሞትና የአንቺን መሰቃየት ከማይ በቃ ለምን እኔ ሞች አታርፊውም ብላ ልጅቷ መድኒቱን አንስታ ብትጣጣስ እንግዲህ አስባችታ ላይ የሚፈጠረው ነገር አስራ አንድ ዓመት ብሎ የለፋችበትን ከንቱ ሆና ወይ ታብዳለች ወይ እርግጠኛ ራሷ እንድጋሚ መልሳት አጠፋለች ማለት ነው። በጥፋቷ ስለሆነ ልጇ እንደዚያ ውስጥ የገባችው። ሰው ዛሬ እንኳን ሶሻል ሚዲያ እንደፈለገ በሚሄድባለበት ዘመን አለ ሚቅርና ድሮ እንኳን እንደዚህ የሚያደርግ ሰው አለ ብዬ ማለት አልችልም። ጥሎ ይጠፋል እንጂ ለልጁ ጭካኔ፣ ለልጁ ወይ ሞቴን ምረጭልኝ፣ ወይ ጥዬሽ መጥፋቴን ምረጭልኝ ብሎ ምርጫ ማስቀመጥ እጅግ በጣም ነው ልብ የሚሰብረው። ልጅቷ የልጅቷ እንባ ደምንባ የሚያስለቅስ ማለት ነው። አትናገር አትጋገር በቃ ከአቅሟ በላይ ሲሆንባት ነው በቃ ሂጂ ያለቻት። እንዴ ብጠጣ እንደምትሞት ታውቃታለች ብትሄድም እንደምትርቅ ታውቃታለች ግን ነገ ተለውጣ ደግሞ ሰው እንደምትሆን ስለምታሳያ ሂጂ በቃ አለቻት። ይሄን ያህል ጭካኔ የተበዝ የሞላበት ዘመን ላይ ነው ያለን እውነት ለመናገር በጣም ጭካኔ ይበዛበት ሰው እኔ እንጃ ወይ ለይታም ሊሆን ይችላል ወይም ደግሞ በዚህን አድርጌ ወይ ሰው ሊረዳኝ ይችል ይሆናል ብሎ ማሰብን በራሱ ይሄ ለልጅቷ ትልቅ የስነ ልቦና ጭንቀት መፍጠር ነው የሚባለው። እውነት ለመናገር በጣም ነው ልጅቷ ያሳዘነችኝ። በጣም ለማንኛውም እንግዲህ ያው እንደተለመደ ሁልጊዜ እንደምላችሁ አሁንም ሰበስሌታችሁ አይለየኝ፣ አበረታቱኝ ነው ማለት የምፈልገው። ግን እቺ ልጅ ግን አመሰግናለሁ። ለማንኛውም ሰላም እደሩልኝ።